ሰላም ለእናንተ ይሁን። እንዴት ዋላችሁ? እግዚአብሔር ይመስገን ደህና ነኝ። አደይ ድራማ ተለቋለኝ። ዴብ እንግዲህ ቤዛን ንቅ አድርጎ ይዞ ቆይ ምን ለማድረግ እየሞከርሽ ነው ይላታለኝ። ኤላም ይመጣና እንዴምን እያደረግክ ነው ብሎ ያስለቅቀዋለኝ። ቤዛም ዴብ እኔ የማውቀው ምንም ነገር የለም፣ ናወል ነው መንገድ ላይ አግኝቶ የነገረኝ ትለዋለች። ዴብም የእኔ ስሜት የአንቺ መጫዎች አይደለም። ሁለተኛ ስለ አደይ ክፉ ነገር ብታወሪ እገልሻለሁ ብሏት ወጥቶ ይሄዳለኝ። ቤዛም ይቅርታ ዴብ፣ ይህ ሁሉ የእኔ ጥፋት ነው። ኤላ ነበረ እና እንግዲህ ለኤላ ኤላ እሞት፣ እኔ የማውቀው ነገር የለም፣ ናወል ነው ባይኔ አይቻለሁ ብሎ የነገረኝ ትለዋለች። ኤላም እንግዲህ ቢሆንም ቤዛ ባልተረጋገጠ ወሬ እንደዚህ ማድረግ አልነበረብሽም። ባንቺ በተሳሳተ ወሬ ልጆቹን አጣላሻቸው እኮ ይላታል። ቤዛም እኔ እኮ ዴብን የጠቀሙት መስሎ ነበረ እንደዚህ ያደረግኩት በቃ አደይን ይቅርታ ጠይቄ ልመልሳት፣ ትለዋለች ኤላም። ግዴታ አደይን መመለስ አለብሽ። አደይ እኮ ከእኛ ቤትም አልመጣችም እስካሁን፣ የሆነ ቤት ገብታ ይሆናል። ቤዛ በጣም ትልቅ ጥፋት ነው ያጠፋሽው ይላታል። ይህ በዚህ እንዳለ እንግዲህ ናኦል ወደ ነልሊ ቤት ሄዶ ኬኳ፣ እንግዳ እንዲ ነው እንዲ የምትቀበዩ ሼ ቡና ይባላል እኮ ይላታለኝ ሊሊም እንግዲህ እሺ አመጣለሁ ትለዋለች ናኦልም መቼ ሙያሽ ከአደይ አይበልጥም እቀምስልሻለሁ ይላታለኝ ሊሊም አደይ ላይ የሚደርስ ሙያ እንዴትን ይኖረኛል ብለህ ነው እሷ እኮ በጣም ጎበዝ ልጅ ናት ትለዋለች ናኦልም ዛሬ ገና አንቺን ተመለከትኩ፣ ጓደኛዬ ከኔ ትበልጣለች የምትል ሴት ይላታለኝ ሊሊም፣ ዛሬ እንዴት መጣ ስትለው፣ እባክሽ ደብሮኝ ነው፣ ሊዱጋ እንዳልሄድ ዴባ አለ። ከሱ ጋር ከምጋተት አንቺ ጋር ብመጣ ይሻላል ብዬ እኮ ነው ይላታለኝ ሊሊም፣ እሺ አሁን ምግብ ልስራለህና መሄድ ይኖርብሃል ትለዋለች እንዲህ። ለምን ሲል ኤላ፣ ከዚህ አብረን ካየ በጣም ይደብረዋል። ያንተ ከዚህ መምጣት ለሱ ምንም ቦታ የለውም። አንተንስ ለምን ከዚህ መጣ ቢልህ አሳማኝ ምክንያት አለ እንዴ? ትለዋለች ናወልም፣ ለምንድን ነው የሚደብረው? አንችን ብዬ እኮ ነው የመጣሁት። እሱ ደግሞ ምን ያገባዋል? ይለዋል። ይላታለኝ ልልም፣ እንግዲህ በደንብ አድርጎ ነው እንጂ እኔና እሱ እኛ ብለን መኖር ከጀመርን ቆይተናል። ናወልም ተወጂዋለሽ እንዴ? ይላታለኝ ሊሊም እንግዲህ ምን አይነት ጥያቄ ነው? ከየት ላወጭ ከዚህ ከዚህ ምድር ላይ ማን አለኝ እና ነው ትለዋለች። ናወልም እሱን እኮ ነው የሚልሽ አፍቅታሹ ሳይሆን ከሱ ውጭ አማራጭ ስለሌለሽ ነው፣ ደግሞ እኮ ጉረኛ ነገር እኮ ነው ይላታለች። ሊሊም ናወል፣ በኤላ ባለኝ ነገር እንዳትጠራጠር፣ ከልጅነት የጀምሮ ፍቅረኛ ነው። አሁንም ቢሆን በሕይወቴ ያለኝ ሰው እሱ ነው ትለዋለች። አሁን ከኔ ጋር ጉዳይ ከሌለ ውጣልኝ ትለዋለች። ናውልም አረ ውጣልኝ አይባልም። አደይ ሳት መጣም እንዴ ላ ሊሊም፣ አደይ ከዚህ በኋላ ልናገኛት አንችልም፣ ከሰው ቤት ገብታለች ትለዋለች። ናውልም የምርሽ ነው እንዴ? ለምን ቆየች? ፍቅር ናት ለዚህ የዳረገቻት አይደርስ? ይላት ሊሊም አደይ ራሷ ናት ያን ቤት አይሆነኝም ብላ ወሰነ የወጣችሁ ትላታ ትለዋለች። ናውልም እንግዲህ ስንት ነገር አውርተን አብረን እንሰራለን ተብረን ተባብለን ተነጋግረን እንዴት ነው ሰራተኛ የሆነችው? ይላታለ ሊሊም ሲሆን አዴ ስትመጣ አዴ ሳትመጣ በፊት ነገሮችን አስተካክለን የማንጠብቃት ከሆነ ብቻዋን አትችለውም። የምትኖረው ለብቻ ለእሷ ሳይሆን ለእናቷም ጭምር ነው። በዚያ ላይ አባቷ ለሌላ ሰው ካልዳርጎሽ እያለ እየፈለጋት ነው። ንጹሕ ልብስ ስላላት እስካሁን የቆየችው በፈጣሪ እርዳታ ነው። በጣም ብዙ ችግር ያለባት ልጅ ናት ትለዋለች። እናወልም ለዚህም ለንጹህ ልቧም እኔ ምስክር ነኝ ስትታይ ግን ምንም ችግር ያለባት አትመስልም ይላታል። ሊሊም አሁን እሱን ሌላ ጊዜ እናወራበታለን ከዚህ በኋላ ከዚህ ቤት ባትመጣ ደስ ይለኛል ትለዋለች ኤላን የሚያስከፋ ነገር ከሁሉ ። ምንም ኤላን የሚያስከፋ ነገር ምንም ይሁን ምን ይቀራል ትለዋለች ናአለም አንቺንም እንደ አዴ እህቴ ነሽ ብዬ ስለማስብ ነበረ በድፍረት ቤትሽ የመጣሁት ግን ተሳስቻለሁ ከሰው ሰው ይለያለካስ ብሎ ይላታለኝ ይህ በዚህ እንዳለ እንግዲህ ሌዱ ዘፈን እያዳመጠች እያለ ኤሪፎኗን ብድግ አድርጎ ዴብ እስኪ ዝም በይ ይላታል። ከዛ ሌዱ ኡፍ ዴብ፣ አሁን አዴ የለችም ከአንተ ጋር በቃ እስከ ሶስት ቀን እስከ አራት ቀን ሰው ማውራት አይችልም መጀመሪያ ነበር እንጂ ከቤዛና ከፍቅር ጋር ተስማምተህ ከዚህ ቤት ካባረርክ በኋላ አሁን ከማባረር በፊት ማሰብ የነበረ በሁሉም እንደዚህ ትላለህ ትለዋለች ዴቭም እንግዲህ የማታውቂውን አትለፍልፊ፣ እኔ አደይን ሂጂ አላልኳትም ይላታለኝ። ከዛ ሌዱም አንተ ባትላትስ ፍቅር አንተን ተጠቅማ አደይን ቅስሟን ሰበረቻት። አሁንማ ምን ማድረግ ይቻላል? አደይ ጨክና ከዚህ ቤት ሄዳለች። ሊዱም እንግዲህ ከዚህ በኋላ ፍቅርና ያቺ ቤዛ የተባለች ሰይጣንን ሰምተህ ነገሮችን ማድረግ ብታቆም ይሻልሃል እያለችው ነበረ። ከዛ ፍቅር ትመጣና ጠራሽኝ ልበል ትላለች። ከዛ እንግዲህ አደይም ሊዱም አይ ጀሮች ነው ትላታለች። ከዛ ሰምቸሻል ውስጥ ላት ሊዱም እንግዲህ አዎ ምን ታመጫለሽ ለወንድሜ በእናንተ ሴራ ምንም ነገር እንዳያደርግ እየነገርኩት ነበረ ትላታለች። ፍቅርም ከዛ ዴቭ አመ መንካት ስትለው ዴብም ፍቅር ዝም በይ ብሎ ይቆጣታል። ሞት እኔ ያደረግኩት ዴብ ሞት እኔ ያደረግኩት ምንም ነገር የለም እማየናት ሁሉንም ነገር የወሰነችው ትለዋለች። ሊዱ ፍቅር አትዋሽ እናትሽ ከዚህ ቤት አደ እንድትወጣ ያደረገችው አንቺ በሞላሻት ወሬ ነው ትላታለች። ፍቅርም ከዛ አንቺ አቃጣሪ ከዚያ ደርሰሽ ከመጣሽ ወዲህ ምላስሽ ረዝሟል ትላታለች። ዴብም ከዛ እንግዲህ ምንም ዋጋ ለሌለው ነገር አትጨቃጨቁ፣ ፍቅር ቢያንስ ጥፋትሽን መኝ እሺ ብሎ ተነስቶ ይሄዳለኝ። ሊዱም በቃ ወንድሜ አይፈልግሽም ከዚህ በኋላ ቢጤሽን ፈልጊ፣ ካልፈለገሽ ምን ማድረግ ይቻላል ትላታለች። ከዛ እንግዲህ ልክ ዴብ ሲወጣ ጸጉሯን ይዛ ትነጫጫታለች። ከዛሬ ከዚህ በኋላ አርፈሽ ማትቀመጭ ከሆነ ባዶሽን ነው ማስቀርሽ እያለቻት እያለ ኤላ ይመጣል። እንዴ፣ ልጅቷም እያደረግሻት ነው ልቀቃት እንጂ ብላ ስለቅቃታለኝ። ከዛ እኔ ኮ ፍቅረኛ የምትመስለኝ ልሊ ነበረች፣ ይችም ደግሞ ሽማነች እንዴት ላለች። ኤላም በጣም ይናደዳለኝ። ከዛ ሊዱም እንግዲህ ኤላ፣ እያንተ ባትመጣ እኮ ገድለኝ ነበር ይህች እብድ የሆነች ልጅ እያለች ከዛሁን፣ በቃ ሸኝኝ ብሏተኝ ተነስታ እንግዲህ ወደነ ኤላ ቤት ትሄዳለች። ሊዱና እንግዲህ ኤላ ቤት ሲደርሱ ቤት ውስጥ እንግዲህ ሊሊና ናኦልን ያገኟቸዋል። ናኦል ኤላም እንግዲህ ናኦልም ቤት ሲያገኙ በጣም ተናዱ። አንተ ከዚህ ምን ልታደርግ ነው የመጣኸው ብሎ ንቅ አድርጎ ሲይዘው ሊሊም ኤላ ተረጋጋ፣ ምን እያደረግክ ነው? አዴን ፈልጎ ነው የመጣው ትለዋለች። ከዛ ኤላም በጣም ተናዶ ለምን መሸፋፈን፣ ሊሊ ምንም መሸፋፈን አትሞክሪ። ይሄ የኔና የአንቺ ቤት ነው እንጂ ያዴ ቤት አይደለም። አንተ ውሻ ልታደርግ ነው የመጣኸው ይለዋል። እና አሁን ምን ነው ታካብዳለህ? እኛም እኮ አፍቅረን እናቃለን። ልጅቷን ያለ ጓደኛ ልታስቀራት ነው? እንዲህ ይለዋል ኤላም አንተ አይመለከትም ድጋሜ ከሊሊም ጋር ቤቴም አጠገብ እንዳትደርስ ብሎ ይለዋለኝ። ከዛ ሊሊም እንግዲህ ናወል ውጣልኝ ትለዋለች ናው ልምሽ ብሎ ወጥቶ ይሄዳል። ለአንቺ ብዬ ነው እንጂ ስለ እሱ አይደለም ይላታለኝ። ከዛ እንግዲህ ሊዱም አይ ይሄ ሁሉ የአንቺ ስራ ነው ስትላት ዝም ቤት ላታለች። ከዛ እንግዲህ ኤላም ሊዱን ውጭልኝ ይላታለኝ። እሺ ብላ ከዚህ በኋላ ፊቴን አተኝም ብላ ተናዳ ወጥታ ይሄዳለች። ሊሊም እንግዲህ እኔን እኮ ልታምነኝ ይገባ ነበረ። ከሱ ፊት እንደዚያ መሆን አልነበረብም። ምንም የተለየ ነገር አደረግንና ነው እንደዚያ የምትሆነው ስትለው ኤላም ከዚህ በላይ ምን ልትሆኑ ነው? ባዶ ቤት ውስጥ አንቺና እሱ ብቻ ምን እያደረጋችሁ? ያላት ነበረ። ሊሊም እኔን በናኦል እየጠረጠርኸኝ ከሆነ በጣም ታሳፍራለህ። እኔንም እንደ ራስህ ልትረዳኝ ይገባል። ስንት ጊዜ ነው አንተንና ሊዱን ተቃቅፋችሁ ያገኘኋችሁ? ከዛ በኋላ ለመሸፋፈን ምን ነበስ ትለኝ የነበረው ትለዋለች። ኤላም እንግዲህ እሷና ኤላ አንድ አይደሉም እሷ እኮ ቤተሰቤ ናት ይላታለኝ ከዛ ሌሊም አሀ ቤተሰብ መባል ተጀመረ። እኔ ምናወል ቤተሰብ የነውላት እናደዳለች። ኤላም እንደዚህ አያምርብንም ነው ይላታለኝ። ከዛ እንግዲህ ፍቅር ከባርኮት ጋር ስልክ እየወራች እኔ ያደለው ማዴን ከቤት ያስወጣዋት እማዬና ትለዋለች። ከዛ እንግዲህ ስልኩን ይዘጋባትና ተነስታ ቤዛ ጋር ትሄድና አንቺ ነሽ አደለ ለባርኮት የነገርሽው ስትለኝ፣ እና አንቺ አደለሽ እንዴ ልጅቷን ከቤት ያባረርሻት ትላታለች። ከዛ እንግዲህ ፍቅርም አርፈሽ ማትቀመጭ ከሆነ ከዚህ ቤት አብደሽን ትወጭ ነው ትላታለች። እሱን ደግሞ እና ያለን ትላታለች። ቤዛም እንግዲህ ለፍቅር እናተሽ አዲስ ሰራተኛ መቅጠር አለባት። ምግብ ማ ሊሰራ ነው? ቆይ በራብንሙት እንዴት? ስትላት ፍቅርም አንቺ ሴት አይደለሽ እንዴ? ለምን አትሰሪም? ስራ ለምን አትጀምር? ስትላት የምን አይነት የምን ስራ? ስትላተኝ አደ የምትሰራውን ስራ አንቺ ስሪ። እኔ ስራ ልሰራ የቤት ስራ? ስትላተኝ አዎ፣ የእኔና የባርክ ሰራተኛ መሆን ቢያንስብሽ ነው እንጂ ቢበዛብሽ ነው እንጂ አያንስብሽም፣ ትላታለች ከዛ አንዳንድ እያሉ ይነጋገራሉ። ሁሉም ጥለዋት ይወጣሉ። ይህ በዚህ እንዳለ እንግዲህ ሌሊ ምንም የማያውቀውን ሀዘን ያለበትን ልጅ እንዲህ ስትናገረው ምን ላድርግህ እያለች እያለ በሬን ካኳለኝ የመጣች አዴ ነበረች። ሊሊም እንዴት በዚህ ሰዓት መጣች፣ ሰውዬት አልገባሽም እንዴት ትላታለች። አዴይም ደላለው አገናኝቶኝ ነበረ፣ ሲሄድ ሴትዮዋ ሌላ ሰው አስገብጣ ጠበቀችኝ። ስመለስ ደግሞ ያኔ አንቺ ካደረሽን ቦታ ድረስ ደግሞ አባቴ እኔን እየፈለገ አየሁተኝ ተደብቄ እየሮጥሁኝ ወደ አንቺ መጣሁኝ ትላታለች። ሊሊም እንግዲህ እርግጠኛ ነኝ ስትላተኝ አወሱ ነው አማራጭ ስለሌለኝ ነው ወደዚህ የመጣው ትላታለች። ሊሊም እስ ደግ እንኳንም መጣሽ ትላታለች።